ሰላም ሰላም። ጤና ይስጥልን ክቡራትና ክቡራን ቤንጃ ፖር ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሆኖ ዛሬም ተመልሰናል። ላስተዋወቅ ኔ አልጋበስከኝአንዴ ቃል። ሰላም ጤና ይስጥልን ውድ የቤንጃ ፖር ተከታዮች እንደምን አላችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ አሁን የምታዩን ከሆነ እንኳን ደህና መጣችሁ ዌልካም ብለናል። እንግዲህ ለመግቢያ የምናስከፍለው ትልቅ ነገር አለ። እሷን ሰብስክራይብ በማድረግ ከፍላችሁ ግቡ ብለን እንላለን። አቤት ማስታወቂያ ግን አልተቻልኩም። ሰሞኑን ገርቶልሃል በርቶልሃል እና ሰብስክራይብ በማድረግ የደውላ ምልክት በመጫን እንግዲህ አልደረሱት ሊደርስ ሼር በማድረግ ሼር እንደውም ብዬ አላቀም ብዙ ጊዜ እና ሼር አድርጎ ሰብስክራይብ ሰብስክራይብ ስ ሰላሳ አንድ ቢኒን የቢኒን ፍላጎት አሟልለት የኔ መቶ ሆኖ እና እንገባለን ግን እስቲ ሰላሳ ሺህ ብንገባ አሪፍ ነው። ለቁጥሩም ለእኛም ክብር ነው። ለእናንተም ለእኛም ማርናቆት ነው፣ ለእናንተም ክብር ነው የሚባል አባባል ነበር። ድሮ ነው እንደዛ ነው። እናመሰግናለን እስካሁን ሰብስክራይብ ላረጋችሁ፣ ላይክ ለምታረጉ፣ ሀሳብ አስተያየታችሁ ለምታካፍሉም በሙሉ እጅግ አድርገን እናመሰግናለን። አንዳንድ ጊዜ ሜንሽን ማድረግ ያስፈልጋል። ሁሌ በየቪዲዮችን ስር የማይጠፉ ሰዎች አሉ። ለምሳሌ ቤቲ በሰላም ይሁን ምን ይሁን አላውቅም፣ ጠፍታለች እንግዲህ በጣም ተከታታይ ነች። ከአሜሪካም አሉ። ይህን ነገር መልመድ እኮ አለብን። በጣም አፕሪሽዬት ማድረግ ያስፈልጋል። ጆርዳን ነች፣ ጆርዳን ያ፣ እንዲያውም የተወሰኑት በጣም የሚታወቁ አሉ። ቪዲዮዎችንም በለቀቅን ቁጥር እንግዲህ ስማችሁን ያልጠራናችሁ ሰዎች ካላችሁ እንግዲህ አፉ በሉን፣ ይቅርታ አድርጉልን። ግን ሁላችሁም በጣም በጣም ሃሳብ ሼር እናደርጋለን ብዙ ጊዜ እንደገና ቲክቶክ የሚልም አካውንት አለ ስም ም የሌለው ሆኖ አካውንቱ የተለያየ እና ሀሳብ እንለዋወጣለን ያ ማለት አንድ አይነት ሀሳብ ኖሮን ሳይሆን በሀሳቦች ላይ ልዩነት ቢኖረንም ሀሳብ እየተለዋወጥን ምናየው ነው እናንተ ምታች የምታዩት ነው አሉ እንጠቅሳለን ሰሞኑን አላችሁ በጣም እናንተን እጅግ አድርገን እናመሰግናለን ቲክቶክ ቪዲዮ የሚለው የውሻ የውሻ ፕሮፋይል ያለው ሀሳብ ይሰጡናል። አሉ ሌሎችም እንጠቅሳለን በየቪዲዮአችን ላይ ወደፊትም። ሁላችሁንም ግን እጅግ እጅግ አድርገን እናመሰግናለን። ዛሬ እስቲ እንደ መግቢያ ምንድን ነው ያለን እንግዲህ፣ እነዚህ ሀሳቦች የዛሬው እንኳ የሚገርመው መሰራት የነበረባቸው ከሶስት ከአራት ቀን በፊት ነበረ ያው ግን ሳንላቸው አናልፋቸውም እና ብዙ ተደራርቦ ስለነበረ ነው። ወደ ሴፏን ተሆነ አካባቢ ኒስንትናን የጃኒ ማነች ናዩ በጣም እንግዲህ ከዚህ በፊት አንስተናል። ማለት በቀላል በመሰለ ስህተት ትልቅ ዋጋ የተከፈለበት ስህተት ነበረ እና ከስር ወታለች። እንደውም ከሁለት ቀን በፊት ሶስት ቀን በፊት ነው እኔም ራሱ ቴሌግራም ቻናል ላይ ለቀው ነበር። ልክ እንደለቀቀችው እና አመሰግናለች ባልነበርኩ ጊዜ አጠገቤ ለነበራችሁ ጠላትና ወዳጄንም ለየሁበት ነው፣ አመሰግናለች ምናምን። ምን አሰብኩኝ እዛ ውስጥ ያን ቪዲዮ እያየው፣ ታውቃለህ፣ እች ልጅ ወጣት ነች፣ ልጅ ነች። ይሄ ስህተት በሚፈጠር ጊዜ ገና የመጀመሪያው ስቴጅ ላይ የነበረ እርግዝና ነው የነበራት ገብተዋል እና አንዳንድ ጊዜ ፈጣሪ ምክንያት ይኖረዋል። ይ ምናልባት ውጭ ብትሆን ኖሮ ልጁን ተወልደው ነበረው ብዬ ዝም ብዬ ይሄ አላር በወጣቶቹ በሚያደርጉት መንገድ ሳስበው ነው። ይሄን እንግዲህ እሷን ስሜት ሊጎዳ ይችላል፣ ይቅርታ ታርግን። ግን ይህን አሳሰብ ፈቅም ሊሆን ይችላል። አና አቅምና ግን እኔ አይምሮ ውስጥ ግን ውጭ ብትሆን ኖሮ ታረገው ተወልደው ነበር፣ ምናምን ብዬ ሳስብ አልመስልሃለኝ እና እግዚአብሔር ምክንያት አለው ለነገሮች ብትለው ነገር አላለም። ለምክንያት እዛ ውስጥ ስለነበረች ይህን የማድረግ ዕድል አላቅም። እንግዲህ በህጉ ይህን የማድረግ ዕድል ይሰጣል አይሰጥም ስለው ስጦና አይመስለኝ። እና ይሄ ልጅ እንዲፈጠር ሆኗል እና እንዲወለድ ገብተዋል ሆኗል እና ምናልባት እግዚአብሔር ምክንያት ይኖር ሆናና ለነገሮች እያንዳንዷ ነገር ምክንያት አለው የሚለውን ለራሴ የሆነ ትምህርት ነገር ወስጄበታለሁ እና ምክንያቱም እሷም እዚህ ምስጋና እንትን ላይ እግዚአብሔር ከዛ በተሻለ በብዙ ነገር ያው ባርኮኛል አይነት ነገር ብላለች። አንዳንዴ ደግሞ ልጅህን ተወልዶ ስታየው ስታቅፈው ስትይዘው አለ እንኳን እንደዚህ አላላረኩም ምናምን ብለህ በጣም እርካታ የሚሰማህ ገባህ። ያኛውን እኮ ሰው ነው ስታስበው እኮ ሆድ ውስጥ ምያለ ጽንስ እያለም ሰው ነው እኮ ግን በትክክለኛ እንደወረደ ሰው ያለመቁጠር አለ አስተሳሰባችን እኮ ነው ተፈጥሯችን ይመስለኛል። እና ስታየው ደግሞ እንኳን እንደዚህ ሆነ የሚል ፊቷ ላይ ደስታ ያነበብኩ ይመስለኛል። ከንትንም አንግል አስበ ውስጥ እንደ አፖርት ምናምን ነገር ባታረገው በራሱ ስለተሰጠ ነገር ቫሉ እንዲኖር፣ ክብር እንዲኖር አሁን ሲሰጠን ዝም ብሎ አይሰጠንም። እንዴት ነው የሆነ ነገር ሲሰጥ ያለፋበት ነገር ስታገኘውና ለፍተህ ጥረህ ያገኘው ነገር እኩል ቫሉ አትሰጠውም። ልጅን የሚያህል ነገር ቫሉ አይሰጠውም እያልኩኝ አይደለም፣ ግን ወደ ላይ ወደ ሰጠ ፈጣሪ አካባቢን እንድታይ ነገሮችን እንድትመረምር ወደ ምስለት ውስጥ ለሚሰጥ ነገር ዝግጅት እንድታረግ ጊዜ እየሰጠ ወይም ደግሞ እያዘጋጀ ሊሆን ይችላል። ሲያዘጋጅ የምትዘጋጅበት መንገድ ይለያያል።

ሞር ፎከስ የምታደርገው ወደ ቲክቶክ ወይም ደግሞ ይሄ ሆታው ምናምን ይሁንና ከዛ ከእናትነት ወይም ደግሞ እንደ ቤተሰብ ለልጁ መስጠት ያለብህን ነገሮች ሳሰጥ፣ በትክክለኛው መንገድ ሳታሳድግ ነገሮች እንዲያመልጡ ይሆናሉ። የሰጠህንም ሳታከብረው፣ የተሰጠህንም ነገር በቅጡ ሳትረዳው ማልበስ፣ ማጠጣት፣ ጥሩ ትምህርት ቤት ማስተማር ጥሩ ወላጅ ወይም ደግሞ ጥሩ አስተዳደግ አያስብለውም። የዛ ማገዣ ነገር ነው። ስትገባ እስር ቤት ገባች ታሰር አይደለም። የተሰጣትን ነገር ለማየት በዚህኛው በኩል ትልፍ አይደለም ግን ከዛ የወለ ስትታሰር የመጀመሪያው ሆታው አለ አለ ይቀንሳል። አይ እንትንም ይሄ አሁን እሷ የተናገረችው ነገር አለ ይሄ አንድ የሚባል አለ ጠላትና ወዳጅ ለየውበት አየውበት ማን ከእኔ ጋር እንደነበረ ምናምን ታየዋለህ። ሁሌ የምንለው ይሄ ቲክቶክ ላይ ሁለት መቶ ሺህ ሶስት መቶ ሺህ ፎሎወር ስላለ ወይ አንድ ላይቭ ስትገባ 1ሺ ሰው ስላየ ኮሜንት ያው ሁሉ ሰው ስለሰጠ ላይክ ስላረገ ቪዲዮ አንድ ሚሊዮን ቪው ስላለው፣ ኖ፣ ይሄ ደመና በለው ሚበን ደመና ነው። ኢን ሪያሊቲ ስልክን ቁጭ ስታደርገው ስዘጋው፣ ኖፍ ስታደርገው ያል አንተ እዛ ፊት ለፊት የተቀመጥከው ሰዎች ምናምን ነው። እዛ ጋር ስሰክ ሰወር ደግሞ ስትል የነበረው ነገር ደግሞ ሪያሊቲ አይደለም። ወደ ረሃት ስትመጣ ሪያሊቲ ግን ሌላ ነው። አሁን ይህኛው ነገር ተሰጣት ፈጣሪ ኦኬ የማሰቢያ ጊዜ እንዲኖራት ትሆነች እስር ቤት ውስጥ። የእስር ቤት ቀላል አይደለም፣ ከባድ ነው። የእስር ቤት ውስጥ በእርግዝና በእርግዝና ክብካቤ በምትፈልግበት ትሪትመንት በሚፈልግበት ሰዓት ገብቷል። አለ ሞራል የሚባል ነገር አለ፣ የቤተሰብ ሞራል አለ የራሷ እናትና ይክእናትና አባቷ ምናምን ብዙ ነገሮች አሉ። ገብቶ አላ ልጁ መጣ ሊሶልድ መሆን የነበረበት ብለህ ፕላንህ ይኖራል የሆነ ቤቢ ሻወር ተዘጋጅቶ ምናምን እንደዚህ የሆነ አላለ፣ ዘጠኝ ወሩን የእርግዝና ወቅቴን የማሳልፍባቸው መንገዶች ምናምን ነገር ነው አይደለም። የተለየም ነገር ግን ይኖረዋል። እዛ ውስጥ ደግሞ ታቀላለህ። ላይፍ ኤክስፔሪንሱ ይበልጣል። ላይፍ ኤክስፔሪንሱ የሚበልጠው ምንድን ነው? ነገህን ይዘህበት ትወጣል። ነገህን ምንድነው መንገድን ታስተካክለዋል። ለቤተሰብ ቫሊው ለማን ነው መስጠት ያለብኝ፣ በምን አይነት መልኩ ነው መኖር ያለብኝ፣ ነገሮችን ሀውቱ ማንጅተም፣ ስሜቴን ረጋርጌ ርጌ፣ በምን አይነት መልኩ ነው ሶሻል ሚዲያው ላይም ራሴን ማወጣው ምናምን፣ አንዳንዶች አሉ። ከዛም ትምህርት የማይወስዱ መልሰው የሚዘፈቁ የሚብሱባቸውም አሉ። ግን እንደዚያ ነገር ቅድም ባነሳው ላይ ምን ቁርጥ ነው ምናምን የሚባለው ልጅ አለ ቲክቶክ ላይ። ቁርጥ ስጥር እሱ ኢትዮጵያ አልነበር። አሁን ቅርብ ጊዜ እነሱ እስር ቤት በነበሩ ጊዜ እና ሄዱ ጠይቆት እና እሱ ብሎ ነው ቪዲዮ የሰራው። ጆን ዳኒል ለእሱ የነገረውን ነው እና እንደ ገባን ሰሞን እዚህ እስኪገረሙ ድረስ የመጀመሪያ ሞቅት አላ በመጀመሪያ ሞቅት አስተት ነው ሲገባ ራሱ የሁሉ ሰው እያየ ምናም ብሎ በዛ ሞቅታ ነው የገባው። ሰርቤት አይደለም ገብቶም ግን ያ ሲዘጋ የለም የምትለው ነገር ቀርቶ ግን ነበረ ሰው አለ። መጀመሪያ ሰሞን ማይጎርፍ ህዝብ የለም እስኪገረሙ እዚህ አላል። ከዛ እየቀነሰ እየቀነሰ አሁን እንኳን አንድ የሚጎበኘኝ ሰው እንኳን ከቤተሰብ ውጭ የለም ብሎ አለኝ። አለ ገብተዋል እና ይሄ እንዳልነው ቀስ በቀስ ይበተናል። ትረሳለህ፣ ትረስ በደንብ ትረሳለህ። አሁን በፊት ልክ ፍርድ ቤት ሄዱ ሲባል የነበረው ሶሻል ሚዲያው ላይ ራሱ እንደ ዜና እንዴት ይታይ እንደነበረና የታሰብ እንደነበረ አስቡ። አሁን ስለነሱ ብታወራ ዝም ብሎ የሚያልፈው በቃ ፌር እያደረገ ነው የሚሄደው። ትኩስ ትኩስ በአናቱ ስለሚመጣ ማለት ነው። እና እሷም አሁን እንግዲህ ተለቃለች፣ ጥሩ ኤክስፔሪያንስ አግኝታለች ብቻ እንገምታለን። የሚወራው ግን ስለ እሷ ሳይሆን ቢኒ እንዳጠቃላይ ማናችንም ብን ነው ህይወታችንን የምናስተካክልበት መንገድ ሶሻል ሚዲያው ምን ያህል መጥፎ ነገር እንደሆነ መጥፎ ስልህ የምትሄድበት አሁን እሷ እንግዲህ እዚያ ጋር ባላሰበችው ቅስፈት ነው። ቪዲዮ እሷ አልሰራችም። እንግዲህ ከጀርባ ምን ስትል እንደነበረ ምን አይነት ነገሮችን አናውቅም። ግን እንኳን ተፈታች፣ ልጇን ውጭ ሆና በነጻነት ማሳደግም ሁለቱም ነው የተፈቱት። የተወሰነላቸው እንግዲህ የዛች ሆን አላየውም ቪዲዮ ግን በአይችኛ ስለስለያየናት የዚችኛ የልጅ መውለዱ ምናምን ጉዳይ ስለነበረ ትልቅ ዜና ሆኖ ስለነበረ፣ ያችኛዋ ያው የጤና እክል ምናምን በዚህ ምክንያት ተፈቅዶላቸዋል። የነጆውን ግን ገና ነው። እንግዲህ እነሱንም ያው ካጠፉት ጥፋቱ ጥፋት ሆኖ ሳለ የጠፉበት ምክንያት ደግሞ ያው ለህጉ ቢሰራ ባይሰራ እኛ ይገባናል። ገባ የጉርምስ ነው ምናምን ነው ተቀጥተዋል። እዚህ በኋላ ደግሞ የሚታይ ይሆናል ማለት ነው። ኩራትና ክብራ እናንተ ደግሞ አሳብ ስጡበት። ወደ ቀጣዩ ቪዲዮችን ሰይፎ ላይ ቲጂ ጉዳይ ነው። ቲጂ አገልግላ በጣም የገረመኝም ያሳቀኝም የገረመኝ ያው እዚህ ኮንተንት ክሬት ስለምናረ ጊዜ ሶሻል ሚዲያው ላይ ስላለን የሚገባ ነገር አለና መጀመሪያ ጊዜ ተጋባን ብለው ገና ሲመጡ ዙሪያን ለነበሩ ሰዎች እቺ በቃ ድራማ ነች። አሁን ዩቲዩብ ለመስራት ምናምን ነው ብዬ ነበር። እና ብዙ እንደዚህ አይነት ልምድ አለ። እኔ አይቼ ኮንተንት ክሬት የሚያደርገው እዚህ ውስጥ ላይ ካለ ታውቃለህ። አብዛኛው ግን አያውቅም፣ አይገባውም። ለምሳሌ አሁን ከአነሳ ነው አይቀር ስለሚታወቅ እኔ አሁን ከምላቸው ነገሮች አሁን መጨረሻ ላይም ሰው ወደፊት ስለሚያውቀው እችን አስቀምጬ ልለፍ። እነ ዳኒ ሮያል ጽጌ ሮያል ምናምን ምትላቸው ግሩፖች አሉ። የሚሰሩት እንትና ድራማ ነው የሚሰሩት ስክሪፕትድ ነው

በእኛ ጊዜ አይደለም፣ በሱ ጊዜ ነው። እኛ ብሎ የጨመረኝን አውጡልኝ ያደለ ሲገኝ እኔን አያድርገኝ ባል ነበር። እና አግኝተዋል። ሰውን በደንብ እየሰሩ ነው። ይስሩ ይመቻቸው። ገብተዋል። ግን ድራማ እንደሆነ አሁን እናገራሉ። ድራማ ነው። እኔ ይገባኛል ድራማ እንደሆነ ገባ። የእውነት እንትን ነጠቃት፣ እዛ ወሰዳት፣ እዛ ምናምን። ኤኒዌይ እና አሁን የድነቲጅም ሲጀመር በዛ መልኩ ነው፣ ወዲያው ገብቶኛል፣ እንደዛ ሰው ስለሚወዳት ፈታሪናት ከድሮም ያው ትሰራለች ምናምን እና ቲክቶክም ላይ ነው በጣም ቢዝነሷ ያደገው፣ ትእዛዝ የምትወስደው ምናምን። ስለዚህ ሰው ደግሞ ሲወድ ጥሩ ምኞት ይመኝላላል። እንኳን ደስ ያለች፣ በዚህ ሁኔታ መስራት ቀጠሉ ማለት ነው። ይሄን ግን በኋላ መታ፣ ሴፉ ላይ መንገድ አለ ለምን እንዳረገች። ከቀጠሉ በኋላ ግን የሆነ ሰዓት የእሱ ጓደኛ ይመጣና አፍርባት ብሎ ይነግራታል። ከዛ በኋላ ድንገት አበራችና ቲክቶክ ምናምን እንዲህ ብሎኛል የውሸት ነው ምናምን አፍርብሻሉ ብሎ ይቅርታ አርጉል ምናምን ለቢዝነስ ነው ምናምን ብላ እንትን አረገች ማለት ነው። ከዛ እሱን ቪዲዮ ሰራ። ለምንድን ነው እሱ ቪዲዮ የሰራው አስረዳ ዳለ ራሱ ወደ በነገራችን ላይ አሪፍ አሪፍ ፕሮግራም ይሰራለች። እዚህ ውስጥ መግባት ላትበቅ ትችላለህ። ያው ብስራት፣ አሁን እንደዚ አይነት ድራማ ሲሰራ ብላ አስበው ገብተዋል አሁን እዚህ ሰው የሚሰጥ ታማኝነት ነው እውነትን ነው ብሎ ነው የሚቀበል ገባ ትልቅ ሰዎችንም ያቀረበ ሰው ነው እና ስለዚህ መቶ አይ እኔ መጀመሪያውኑ ቀን ንሰር ይቅር ብያት ነበረ እሷ በዛው አረገችው ምክንያቱም ላይቭ ላይ ቁጭ ብላ በነበረ ሰዓት እሱ ስለነበረ ማኑ አጠገብሽ ያለው ሸረፍታ ይታያል መሰለኝ ባልሽ ነው ሲባል ዝም አዎ ስትል ምናም ሲሏት ወዲያው ቢዝነስ ማይንድ አለች ቀየረችውና፣ እንዴ ተጋባን ብንልስ አይነት ነገርና ብንሸቅልስ አይነት እሱንም እንዲሰራ ነው። ለምን አንድ አመት አስጠብቀዋለች? እሱ ኖርማል ፕሮግራም ሊሰራ እየቀጠራት ነበረ። ገባ ሳይመቻት መቻት እየቀረ ነው ማስተባባያ የሚሰጠችው ሴልፉ ላይ መታ ሳይመቻት እየቀረ ብዙ አሽታው ነበር እና እሱን ለመካስም ያናስቤ ነው እንደዚህ ነገር እንስራ ያልኩት ነው እምትለው። እኔ አሁን እሱ የእነሱ ስህተት እንዳለ ሆኖ ሴፉ ሾ ጋር ምንድን ነው ሊያመጣቸው የቻለው ነው? ብዙ ጊዜ አሁን ሴፉ ምናት ባለፈው አትናገሩ ምናምን ብለዋል። ሴፉን አይደለም ለምንናገረው እንደ ፕሮግራም ግን ከዚህ በፊትም እኔ አንስተናውቃለን። በስም መጥራት ያስፈልጋል። ምክንያቱም ኔዮኒ ማኛ ሲቀርቡ እዚያ ሶፋ ላይ ስንት ሰዎች የተከበሩ ሰዎች በቀረቡበት ቦታ ላይ ምን ቫሊዩ አዳርጎ ነው የቀረበው? ቦታ አንዳንድ የምትመርጣቸው ሰዎች አሉ አለ የሚመጡበት ስለዚህ አሁን የነትጅም ጉዳይ በዚህ መልኩ እዛ ጋር መቅረባቸው እኔ በጣም በጣም በጣም የገረመኝ። ይወለ እንደም እኔ አንዳንድ ጊዜ ስግፉ ላይ የሚቀርበውና የሚሆነው ነገር ግራ የሚገባኝ፣ እንደሱ እንዳለ ሆነው እን ትዳር ላይ ችግር የሚፈጥሩ ሰዎች ናቸው እን የሚመጡ ትላለ። አሁን ስለ ትዳር ያወራቸው ሰምተዋል። እዛ ፓርት ላይ ስለ ትዳር አላገባም አለች ማለት በጣም በሚያስቅ ሁኔታ የማታገባበት ምክንያት እኔ ብቻ የምኖር ሲንግል ሲንግል ነኝ። በቃ ጀስ እኔ ለሰዎች መመቻ አይደለሁም ማለት። ቢዚ ነኝ፣ የሶሻል ሚዲያ ሰው ነኝ ምናምን የገለጸቻ ነበር ብላ ነበር። እና እኔ ለለት ቢዚ ነኝ። በቃ ራሴ ማዝናናት ስፈልግ መኪና ውስጥ የሆነ ነገር አዝና ወይ ራሴ ምናምን በልቼ መልሳለሁ። ያ ሰው ወደ ከእኔ ጋር ከሆነ ሶሻል ሚዲያ ላይ መግባት አለበት። ያ ደግሞ ቤተሰቡ ላይ ምናምን ነገር ተጽዕኖ መፍጠር የለበትም። የሚመጣውን ነገር መቋቋም ከቻለ ምና ለምኔ አዮለ እኔ በኮሜንት ላይ ደክሞኛል። አሁን ላይ ሰይፉ የሆነ ነገር የሰዎችን ነገሮች ስናገር ፐርሰናል ጥላቻ የምታደርጉ ሰዎች ስናደንቅም ደግሞ አንድ ቀን ስለዚህ ፈረንበት አለ እንደዚህ አይነት ነገር አንዳንዱ ጭራሽ ትቀኑበት አላችሁ እ የፕሮግራም ፎርማታችን ያለንበት የእውቅና ይለያል። እሱ ከማንም ጋር አታወዳድሩት። እኛ እያልን ያለነው እንደ እውቅናውና እንዳለው ስም ማንንም ጠርቶ ማዛግ አስቀምጦ ማለት ይችላል፣ የሚችል ሰው ነው ኢንተርቪው ማድረግ የሚችል ሰው ነውና ተደራሽነቱ ትልቅ ስለሆነ በሚኒስትሪሙም በዩቲዩቡ ተጽዕኖ ፈጣሪ ስለሆነ እንደ ተጽዕኖ ፈጣሪነቱ ለህብረተሰቡ የሚመጥን ነገር ያቀርብ ነው እ አንደኛ ው ለሚኒስትሪም ፕሮግራም ስለሆነ የሚኒስትሪም ነው ዩቱብ ላይ የሚመጣው እና ታርጌቱ ዩቱብ ስላልሆነ ለዩቱቡ በቃ ሰው አራት መቶ ምናምን ሺህ ቪ ላይ ደርሷል። ቪዲዮ ኖ እንደውም አያልፋል። እና ማሰብ ያለብህ ዩቱብ ታርጌት በጣም ቢሆን ኖሮ ለዩቱብ ብቻ ነው ትላለህ። ሚኒስትሪም ላይ የሚቀርብ ፕሮግራም ሆኖ ሳለ ዋናው ሜይንስትሪም ላይ እኮ ነው። ከዛ በኋላ እኮ ነው ወደ ዩቲዩብ በሚመጣው እና ምንድን ነው እየተባላል? በምን ምክንያት ማለት እኔ እንጃ። እኔም ራሱ እኮ ደከመኝ። እንዴት ነው እንዴት ሲያየዋል? ሴፉ ራሱ ከምን ዋይዝ ነው የሚያደርጉት? ወይስ ፕሮ እንትኖቹ ናቸው? እኔ አልስማማም። ይኸውልህ፣ አሁን አንዳንድ ጊዜ ማምለጫ የሚጠቀሟት ነገር አለች፣ ፕሮዲሰሮች ነው። ፕሮዲሰሮች አደለም፣ ማንም ሰው ሚዲያ ህግ እናውቀዋለን እኮ አንድ ኤርታይም ስትገዛ ወይም ደግሞ ፓርትነርሺፕ ፈጥረ ነው የምትሰራው። ለምሳሌ ሰይፉ ፓርትነርሺፕ አለ፣ ኤርታይም አለው የራሱ የሚከፍልበት በዛ በኋላ የሚተላለፉ ማስታወቂያዎች ምንም ነገሮቹ የእሱ ናቸው። ፓርትነርሺፕ ደግሞ አለ ቲቪ ውስጥ። ግን እንደ ቲቪ ፕሮግራም ላይ እጁን እስከምንድረስ ነው ሁ ምሳሌ ቲቪ አየር ሰዓቱን እስከገዛ ድረስ ኢቤስ ላይ ነው የቀረበ ባላ ኤዲቶሪያል ፖሊሲው ለአሁን ል የማትነካቸው ወይም ደግሞ ስ ኢቤስ ሰይፉ ቢወጣ ሊጎዳው የሚችለውን ጉዳት አስበው ትልቅ ጉዳት አለበት፣ ዳይሜጅ ይመጣበታል። ያ ማለት ደግሞ በዛ መልኩ ይቀጥል ማለት ሳይሆን፣ አሁን የእነሱን ኤዲቶሪያል ፖሊሲያቸውን የኢቤስን አሰራር እስካልነካ ጊዜ ድረስ ራሱ ሪስኩን ይውሰድ ነው ይባላለ። አሁን ላ አሁን ችግሩ እኮ እየፈጠረ ያለው አንዳንዶቹ ምን አረገ የሚልሁም ሰዎች ስታያቸው አብዛኞቹ ኢምፓክቱን አያስቡትም። እዛ ጋር እንደ ሰው ሰውኛነታቸውን እየናቅን አይደለም። የሚመጡ ሰዎች ሀሳባቸውን ይዘውት የመጡት ጉዳይ ግን ይመጥናሉ። ፕላስ ወል ሜይንስትሪም ላይ የሚያ ምን አይነት ሰው ነው? ዩቲዩቡ በኤጅ ካታጎሪ እንኳ ብትከፍለው አገር ውስጥ ብዙም አትታይም። ዩቲዩብ እንደውም ውጭ ያለው ማህበረሰብ ነው የሀገር ውስጥ ያለው ፕሮግራም ለመከታተል የሚያዩ ሀገር ውስጥ ያለው ግን አብዛኛው ሰው በሚኒስትሪም ስለሚያየው የሚያይ ሰው ደግሞ ብዙ ሰው ልጆች አሉ፣ በሚገፋ ያሉ አሉ። የትኛውንም ኤጃ ማዕከል ነው። ስለዚህ ምን አይነት ነገር ነው መልእክት እያስተላለፍክለት ቁጭ ብሎ ለምን ታይሙን ትገልበታለህ? ጥሩ ነገር አቅሙ እያለ እንዴ አይደለም። ሴፉ እኮ ናዊ ደሱ እኮ ዝቅተኛ ቦታ ላይ ያሉ እኮ ዩቲዩበሮች ትልልቅ ሰዎችን እኮ ይዘው መጥተው ኢንተርቪው ያደርጋሉ። ያህን ያል ይሰልችም ደረቅ ነገር። ግን ደግሞ አሁን እዚ ጋር ቲክቶክ ላይ የሚታወቁ ማን ያህን ያል ሰው ሰዎች ሚዲያ ላይ ሰዎቹ አይታወቁ ይዘውት የሚመጡት ሀሳብ የወረደ ነገር ዩቲዩብ ላይ የውሸት ተጋባን አልተጋባን ብለው የሰሩትን ነገር እንደ ፕሮግራም ይዘ መምጣት ለእኔ በጣም በሴፉል እንትን አግባብ አደለም። አዎ ኦፍ ኮርስ ቪ አለው አለው ዩቲብ ላይ ምንም ጥያቄ የለ ይሄን ነገር እኮ ምንም ነገር የተደረገ ነገር የለም። ውሸት መሆኑን እኮ በየራሳቸው ቻናል ተናግረዋል ሰዎቹ። ከዛ በኋላ አምጥተ ደግሞ እዛ ጋር ምንድን ነው ነው ምንም ይገባኛል ይቻላል ላይ አንድ ሰዓት ነው ያውሩበት አንድ ሰዓት አንድ ሰዓት አንቺ በዛ ላይ እሷ ደግሞ ተፈጥሮ አወራሯ ምናምን እንዴት ልበል የሆነ የሚያናድድ ነገር አለ። የሆነ የሚያናድድም አለው ነገር ደስ አይልም። በቃ የስራ ሰውነቷን ባከብርም የንግግር ማነሯ ግን መድረኩ ሊመጥ ነው አልቻለም። ከባ ላይ ጋርቦኛ እንደዚህ ምናምን እንደዚህ ይዤ ነበር ትዳር በቃ ዩቲዩብ ሁሉም የሚሰራው ነገር ደግሞ እውነት አይደለም ማለት አንዳንዴ እነዚያ ቢዝነሳቸው ነው። ሰው እንዲ አንዳንድ ጊዜ እንዴት እንደማይለይ ነው ግራ የሚገባኝ ለመሰለ አሁን እዚህ ሚዲያ ላይ እዚህ ጋር ማናወራቸው ብዙ ነገሮች አሉ ማለት ኧረ አይመጣም፣ ከቦታውም አይመጣም የምትለው ነገር አለ አይተህ፣ የእነሱ ብቻ አይደለም ብለህ የሌሎቹንም ሰዎች ግን ሰርቶላቸዋል። ሰዎች እንደሰው ላይ ነው አሁን እንዴ እንዴት ነው ብለህም ንትን የምትለው ሁለተኛ፣ ሰው ለምንድን ህሊናውን የሚሸጠው በዚህ ያለክ አሁን እንደውም የነሱ ትዳር ትዳር የሚጫወቱት ነገር ኦኬ እንደው ይሻላል። ሌሎች አሉ ዩቲዩብ ወንጀል ፈጥረው ማለት ወንጀል ፈጥረው ይሄ የወንጀል ታሪክ እንትን ብለው እንደተደፈረች ምናምን ብዙ ነገሮች የሌለ ምንም ነገር ፊት ብለር ደግሞ የምትደረግ ሲስተም አለች ትደረግና የውሸት ታሪክ ከዛ ቪዮን ስታየው ትየለ ምታየት ያለባቸው ቪዲዮዎች እና እየታዩ ያሉ ቪዲዮዎች አንድ አይደሉም። በእይታቸውም በአስተያየታቸውም እና ሰው የሚያየውን ልምረጥለት እኮም አይደለም ገብተዋል። ግን ውሸት መሆኑን መረዳት አለብህ እዛ ስር ገብተህ። እኔ የነዛኞቹ ቅድም ያነሳሁልህ ድማ ተወውተው ብዙ ስፔሻሊ ወደ አረብ ሀገር ያሉ እህቶቻችን ላይ እነሱ ላይ ነው ጫና በጣም ማለት

ከውስጥ ሌላ ቪዲዮ አለ ካሜራ ያን ካሜራ ሲስተሙ ራሱ ሶ ሲምፕሉ ነገር ሰዎች እንዲለዩበት የሚችሉትን ነገር ነውና በትክክለኛ ጥሩ ነገር ኮንቴንት ይዘመትህ ጥሩ ነገር ማስተማር ጥሩ ነገር ነው። ማለት ዓለም ላይ ያልተደረገ ነገር እያደረጉ ነው ብዬ አይደለም፣ ግን ደግሞ ብዙ የሚሰራበት ነገር አለ። ይህን ያረጉትን ሰዎች ነገ ሰው ነቀውባቸው ሲል አምጥተ የምታመጣበት መድረክ ላይ ነው አሁን ትኩረት እኮ እንድናደረግ እንደዚ እንደዚህ አይነት ነገሮች እያመጣ የምታጠራበት ቦታ አይደለም። እኔ ሁሌም ወይም ንስሓ የሚገባ እንደውም ሄዱት የሚል ቅጽል ስሙ ለአንድ ሰሞን ሰጥተውት ነበር። ራሱም ከራሱ አንደበትም ተናግሯል። አንተ ንስሓ አባታቸውን አንተ ጋር እየመጡ ነው የሚናዘዙት ተብያለሁ ምናምን ሲል ነበርና ሰው ብቻ የሆነ ፌክም ነገር ይስራ ምናምን ተንዳድሮ እዛ መናዘዣ ቦታ ሆነ ገብቷል ሲሆን መገሰጽ የነበረበትና መቅረብም የሌለበት ነገር እያመጣ ፕሮሞት ማለት። ስለዚህ ሴፉ ጋር ለመቅረብ የሆነ ዊርድ የሆነ ነገር አድርጋ እንዲያየሩን ትይዘውና ከዛ ትቀርባለህ የሚቀጥለው ሲሆን ፌመስ ትሆናለህ አይነት መሆን የለበትም። መናገሮች መስተካከል አለባቸው። ሁሉ ነገር ተግበስብሰው ምክንያቱም እኔ ማዛንና ማድንቃት ነገር አለ ማለት ፎርማቱ ይለያል። እሷ ሬዲ የሆነች ሁሌም ከዚህ በፊት የምናገረው ነገር አለ። በሚዲያው ላይ ሳይመጡ ከጀርባ ለሀገርም ለራሳቸውም ለብዙ ትልቅ ስራ የሰሩ ሰዎች አሉ። ማቅረብ የምትችላቸው ኢንተርቴኑላ የሚያደርጉት ከኢንተርቴኑም ውጭ ሕይወታቸው አሁን ለነሴፉ ሌቭል አሁን ገስት ጠፍቶ ነው። እሱ እኮ እኮ ብዙ ጊዜ እንድናወራ የሚያደርገን እኔ እናንተ ብናደርገው እንደው ይሻላል እንደው ይሻላል ስል እንደው ልክ ነው ብዬ ሳይሆን አላረለ የሆነ ቦታው ግን ትልቅ ነው። ገብቶ ካለ ቪው ተመልካች ካለ ተጽዕኖ ፈጣሪነት አንጻር አሁን ለምሳሌ ባህሉ ከዛ በፊት አይታወቅም አልነበረም ባህሉ ወግ አቅራቢው ከዚህ በፊት አንስተነዋል። ጥቂቶቹ ላይክ ሥነ ጽሑፍ ላይ ያሉ ሰዎች ሊያውቁት ይችላሉ። ምናምናም ነገር ማዛ ላይ ቀረበ ቀረበ ይህን ወደ ስድስት ሰባት ክፍል የሆነ ወግ አቀረቡና መጣ ወደ ሚኒስትሪ ወደ ቴሌቪዥኑ ወደ እይታ አርት ቲቪ ላይ በጣም ፕሮግራም ገብተዋል። ይኸውልህ ምን ያህል ተጽዕኖ ስትፈጥር ምን ያህል ሰዎችን ደግሞ ስታወጣ፣ እንደዚህ ሊታወቅላቸው ሊታወቁ የሚገቡ ሰዎች ታሪካቸው መማሪያም በታሪካቸው መከበር የነበረባቸው ሰዎች አታይም። እንደነዚህ ዓይነት ትንቱ ፈንቱ የሆነ ነገር ሲቀርብ ታያለና ለፕሮግራሙም ለነገሮችም ለሰዎችም ለኦዲንስ የሚመጥን ነገር የሚጠብቀው ቦታውን ክብሩ እንደጠበቃላል ለብዙ አመት እንጂ በሰይፉ ላይ ምንም ሌላ በጣም የምናደንቀው ሰው ነው በዚህና አመት በዚህ ኮንሲስታንሲ ፕሮግራሞችን ይዘ ተሸክሞ መምራት ቀላል አይደለም እንግዲህ ክብራትና ክብራን ይህ ይመስላል ይህን ጉዳይ እንዴት አያችሁት እናንተ ያሳባችሁን ኮመንት ሴክሽን ላይ አስቀምጡልን አዳዲሶች ሰብስክራይብ አርጋችኋል አይደል አርጉት እሺ ሰባሮችም ላይክ አርጋችሁ ውጡ በሚቀጥለው በሌሎች ቪዲዮች እንገናኛለን